ያልገደለህ ነገር ያበረታል። ያልፋል። ያልሰበረህ ነገር ያልገደለህ ነገር ደግሞ ያጀግናሃል። ካልሞትክ ትጀግናለ። ከሞትክ ሞተ በዛው ትቀራለ። እያንዳንዱ በህይወታችን የሚመጣ ችግር ፈትኑን፣ አጠንክሩን፣ አበርትቶን ነው የሚያልፈው። ልክ ወርቅ በሳት እንደሚፈተነው የሰው ልጅ በችግር ይፈተናል። ሀቅ ደግሞ ትሳሳለች እንጂ ያጠፋ ሀቅ ሀቅ በመጨረሻ ትወጣለች። ውሸታሞች ያፍራሉ።

ቅመም የሚለው ነገር እኔን እንደሚገልጸኝ አላስብም አሉት ነበር። ይህን ቃል ግን ያው ህዝቡ በብዛት ስለሚጠቀመው ልጠቀመው እንጂ እኔ የመዳም ቅመም የሚለው ነገር እኔ እንደሚገልጸኝ አይሰማኝም። ግን የአረብ ሀገርም ሴት ሲባል ደስ አይለኝም። ግን ደግሞ የሆነ ስም ሊኖረን ይገባል አለ እዛ ላለ ነው። ስፔሻል ሰዎች እኮ ነን፣ እውነት ለመናገር ሳንኖር፣ የምናኖር ሳንለብስ፣ የምናለብስ እየተራብን ባልልም፣ በበዓል ቤተሰቦቻችን አርደው አዲስ ልብስ ገዝተው ቤተሰብ ወገን ዘምር ተጠርቶ ያው ተደስተው ሲያልፉ እኛ ደግሞ እያለቀስን በበዓል ቀን ደብሮ ምናምን የምናልፍ እጅግ በጣም በብዙ ነገር አሳዛኞች፣ ግን ደግሞ አልሐምዱላ ትልቅ ልብና ብዙ ፍቅር፣ ብዙ መስጠት የምንችል አይነት ነን። የእውነት በጣም እንለያለን። አረብ ሀገር ውስጥ የምንሰራ እህቶች እና አንዲት ምስኪን የአረብ ሀገር ሴት የሰራችው ቤት ነው። ይህም ቤት ነው ብለሽ ልታወሪ ነው እንዴ ልትሉ ትችላላችሁ። በእኔ አቅም ግን ከብዙ ድካም በኋላ ከብዙ መከዳት ከብዙ መከልከል ከብዙ ክህደት የምር በብዙ ሁኔታ እንደ ቀልድ ሳስበው እጅግ በጣም ብዙ ገንዘቦቼ ወይም ደግሞ እጅግ በጣም ብዙ ብሬ እንደ ቀልድ አጥቻለሁ። እያየው ደግሞ እንደዚህ በጣም ጎበዝ ነኝ ብዬ ነው የማስበው ብር አያያዝ ላይ ሳይሆን ጎበዝ ነኝ ብዬ ማስበው። አሁን ፍቅር፣ መውደድ፣ ምናምን ባህል ምናምን ተብሎ የውጭ ሰው ነው ገንዘብ ራሴ የምጠብቀው ይሄ ፍቅረኛ ከሚባል አይነት ወንድ ራሴን መጠብቀው። በአጠቃላይ ውጭ ካለው ወንድ ነው ወንድ ነው ገንዘባችንን በላ የሚባለው ወንድ ልጅ ገንዘቧን በላት ምናምን የሚባለው ላይክ እንደዛ ነው። ግን ራሴ የምጠብቅ ስጠብቅ የነበረው በጣም ጅል ነኝ ማለት ነው። አሁን ነው ግን በደንብ የነቃሁት፣ ወይም ደግሞ በጣም የባንን ኩታውን ነው ማለት እችላለሁ። ግን እጅግ በጣም ከረፈደ ማስተካከል ከማልችልበት ቦታ ሆኜ ነው ምን ያህል እንደ ተሸወድኩኝ የገባኝ። ግን ምንም ነገር ማድረግ አልችልም። ከዛ ሁሉ ውጥንቅጥ በኋላ ቢያንስ በትንሹም ቢሆን ይችን ነገር ማያዝ ይለኔ እጅግ በጣም ትልቅ ነገር ነው፣ እንደ ሃቅ ምክንያቱም ከኔ በላይም ከኔ በፊትም ተሰደው ከኔ በላይም ብዙ ዓመት ሰርተው ብዙ ብዙ አይደለም ትንሽ እንኳን ሰንዘር ያልሄዱ እዛው እንጂ እያደረጉ የሚኖሩ ምንም በቃ ምንም ይሄ ነው ብለው የሚናገሩት ነገር የሌላቸው ሰዎች እንዳሉ ሳይ፣ እንደዚህ በቃ እንደዚህ አይነት ታሪኮችን ምናምን ስሰማ አለ እኔ በጣም ብርታት ይሆነኛል። በእርግጥ ከደከምኩት ከለፋሁት አንጻር ይች ምንም ናት፣ በጣም ምንም ናት። ነገር ግን ብቻ አልሐምዲላ ማረፊያ መያዝ እችንም እዚች ጋ ድረስ መድረስም ቀላል ነገር አይደለም፣ ከብዙ ነገር አንጻር እኔ ካለፍኩበት ብዙ ጊዜ ገንዘብ ሰርቶ መያዝ ብቻ አይደለም። ዋናው ቁም ነገር ገንዘብ ሰርታችሁ እዚህ የሚያከናውንላችሁ ሰው ጠንካራ ሰው ከሌላችሁ እጅግ በጣም ነው የሚጎዳው የአረብ ሀገርን ሴት የሚጎዳው መስራቱ አይደለም፣ አለማወቁ አይደለም። እርዳታ ትፈልጋለች። የምር እርዳታ እንፈልጋለን ያለ ሰው ምንም ነገር ማድረግ በጣም ከባድ ነው። ባይዘዌ የዚህም ብትሆኑ ራሱ ያለ ሰው ምንም ማድረግ አልችሉም። ሰው ያለ ሰው ምንም ነገር ማድረግ አይችልም። ብቻዬን በቂ ነኝ ያ ብቻዬን በቂ ነኝ በሆነ በሆነ መንገድ ግን አብዛኛውን ነገር ብቻዬን ማድረግ አልችልም። ያለ ሰው ምንም ነገር አይሄድም። የእውነት አሁን በጣም የገባኝ የሆነ ሰት ላይ አይም ጉድ ኢናፍ በጣም ጎበዝ ነኝ ብቻዬን ይሄን ማድረግ እችላለሁ። ይሄ ነገር ባይኖር ይገሬ በጣም ይቅርታ በጣም ግን፣ ብቻችንን ምንም ነገር ማድረግ አንችልም። እንደ ሀቅ ከተወራ ብቻችንን ምንም ነገር ማድረግ አንችልም። ሰው ያለ ሰው ምንም ነገር ማድረግ አይችልም፣ እና እርዳታ ያስፈልገናል። ይችን ምታህል ጤንቅቤ ዘርቻለው እና ደግሞ ውስጡን ማየት ከፈለጋችሁ እንዲሁም ደግሞ ኮርኒሶችን፣ በሮችን፣ መብራቶችን ምን ያህል እንደጨረሰብኝ ማወቅ ከፈለጋችሁ ኮሜንት ላይ መጠየቅ ትችላላችሁ። የምትፈልጉትን ጥያቄ መጠየቅ ትችላላችሁ። በነገራችን ላይ እኔ ወደ ቤት ለመግባት ጽዳት ላይ ነው ያለሁት። እችን የምታየዋትን ጤን ጥዬ መቶ ሀያ ምናምን ነዋ፣ መቶ ሀያ ነው ምናምን የምትባለዋን ሜትር ቁም ሳጥን አንድ በሁለትር ብቻ አይ ቲንክ በጣም ትንሽ ናት። ግን ለእኔ በጣም በቂ የሆነች ቁም ሳጥን ናት። እዛ እያለሁ ነው ያሰራዋት፣ ቆይቻለሁ ካሰራዋት። አሁን ላይ ግን በጣም ተወዳለች። በዛ ሰዓት ጥሩ ነበረ፣ በጥሩ ዋጋ ነበር ያሰራዋት። ሶ እቃዎቼን እያስተካከልኩኝ ነው። ይህ የምትመለከቱት ጎረምሳ ደግሞ ወንድሜ ነው፣ እያገዘኝ ነው። ጽዳት ላይ ነው ያለ ነው። በቃ ቤት እያጸዳን ነው ወደ ቤት ለመግባት። ገጠር አንዴ ገጠር አንዴ ከተማ እያልኩኝ፣ ግን ቤቴ ሳልገባ አረፋፍጃለሁኝ። ወር ኦረዲ ሊሆነኝ ትንሽ ነው የቀረኝ ግን በቃ ወደ ቤት የመግባት አለብኝ አሁን ወደ ደከምኩበት ብዬ ጽዳት ላይ ነው ያለሁት። ማወቅ ማየት የምትፈልጉትን ነገር በሙሉ ምን ያህል እንደጨርሰብኝ ማወቅ ከፈልጋችሁ ምናምን ኮሚት ላይ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እኔ ደግሞ እመልስላችኋለሁ። አሁን እቃይን በማስተካከል እቃይን ቀስ እያልኩ አንድ በአንድ በማምጣት ላይ የሚያስፈልጉኝን አንዳንድ ነገሮች በማድረግ ላይ ነው ያለሁት። ምክንያቱም መግባት ስላለብኝ ማስተካከል ቀድሜ አለብኝ ጽዳት ላይ ምናምን ነኝ። በአጠቃላይ ብቻ ማቅ የምትፈልጉትን ነገር መጠየቅ ትችላላችሁ። በጣም አድርጌ ያመሰግናችኋለሁ። ላይክ እያደረጋችሁ ለምትተባበሩኝም ቴንኪዩ። እስከ መጨረሻው ድረስ አብራችሁኝ ሁኑ።

ትገዛኛለህ? እ በቃ ጨርሰናል፣ ጨርሰናል ወደ ፈጣሪ ተስፋችንን፣ ወደ ፈጣሪ እንደዚያ ነው። በቃ ጨርሰናል፣ ጨርሰናል ወደ ፈጣሪ ተስፋችንን፣ ወደ ፈጣሪ በጣም ደክሞኛል። ጨርሰናል ግን፣ ይህን ይመስላል አልጨረስንም። ጨርሰናል ያልኩት አልጨረስንም፣ ትንሽ ቀረና ልብስ በማስተካከል ብቻ ይሄ ሁሉ ሰዓት ወስደናል። ወይኔ እናቴ ከንፈሪ ራሱ፣ ይህን ይመስላል ለማስተካከል። ፓርት ሶ አንሊስ ሶምቲንግ ውሃ መጠጣት ፈልጋለሁ። ነገ የተረፈውን ጨርሳለን። በጣም ደክሞኛል። ስንፍና ተጨምሮበት በጣም ረጅም ሰዓት ወስደናል። ወንድሜ ዝም ብሎ አጋፋሪ ነበር እንጂ አልሰራም። አሁን ራሱም እንደሚሰራ አላሳያችሁ እየጨፈረ ነው። አያችሁት? እንደ እብድ ብቻውን እየጨፈራል። ዝም ብሎ እየጨፈረ ነበር።